ተጠቅመው ፕሮግራሙን፣ ስብሰባውን ከተገኙ ወንድሞቻችን እንዲሁም ደግሞ ከሂክማ ዩኒቨርሲቲ የቦርድ አባላት ጋር ሰፊ ውይይት አድርገናል። ከዚህ በፊት በሪያድ ታላቅ የገቢ ማሰባሰቢያ ፕሮግራም ጀንዋሪ 9 ማድረጋችን ይታወሳል። ይህንን መሰረት በማድረግ በዲያስፖራው ስም የሚሰየም ህንፃ እንዳለና እንደሚጀመር ቃል ተገብቶ ነበረ። ያ ጉዳይ በምን ላይ እንደደረሰ ዛሬ ያው ከቦርዱ አባላት ጋር በሰፊው ተገማግመናል። እስካሁን የደረሱበት ደረጃ ምን ላይ ነው፣ እስካሁን ስራው በይፋ ለምን አልተጀመረም የሚለውን የነበረውን ተግዳሮት ሂደት በሰፊው ገምግመናል። ያለውን ተጨባጭም ተረድተናል። በዚህ ሰዓት እንደውም የቦርዱ አባላት አሁንም ስብሰባቸውን ቀጥለዋሉ። ሰሞኑን ተጨባጭ ነገር እንድሰጡን ማለት ነው። በአጠቃላይ የሂክማ ዩኒቨርሲቲን የዲያስፖራውን ህንጻ ዲዛይን ሙሉ በሙሉ ያው ተጠናቋል። በዚህ ሳምንት የጨረታ ሰነድ ይዘጋጃል። የዞን ኮንስትራክሽን ያው ይህንን ኃላፊነት ወስቷል። ቦታ መጻያ ማድረግ ስራ እየተሰራ ነበረ ባለፈው። ለዚህም ደግሞ የዞን አስተዳደርና የከተማ አስተዳደሩ ከልባቸው ድጋፍ አድርገው ይህንንም የቦታ ርክክብ እንዳደረጉ ገልጾልናል። ይህንንም ከልብ እናመሰግናለን። ኢንሻአላህ ከሳምንት በኋላ የሰነድ የጨረታ ሰነዱ ተዘጋጅቶ ጨረታ ወጥቶ ጨረታ ልክ ያሸናፊው ኮንትራክተር ጨረታ ካሸነፈና ከተረከቡ በኋላ ሌሎችም የዲያስፖራ አባላት በተገኙበት በይፋ ስራው እንደሚጀመር ያው ዛሬ ከቦርድ አባላቶች ጋር ከመግባባት ላይ ደርሰናል። በአጠቃላይ በመሃላቸው ያለውን የስራ ሂደት የስራ ክፍፍል በደንብ ገምግሞ ውጤት ላይ ለመድረስ ዛሬኛ ስብሰባውን ጨርሰን ሲኖጣ እነሱ ስብሰባቸውን አሁንም ቀጥለዋሉ እኛ እንግዲህ ሳይቱን እየጎበኘን ነው። ከዚህ በፊት በአርሶ አደሮች በአባትናቶቻችን የተጀመረውን ሕንፃ ዛሬ መጥተን አይተናል። እንዲሁም ደግሞ ነጻ የሆነውን የኛውም ሕንፃ የሚያርፉበትን ቦታ ሄደን ጎበኝተናል። በአጠቃላይ በዲያስፖራው ስም የሚሰየመው ሕንፃ አንድ ክላስሩም ነው፣ ሌላኛው ደግሞ ደርመቴሪሩም ነው። ክላስሩም ማለት መማሪያ ክፍል ሲሆን ደርመቴሪሩም ተማሪዎች የሚያድሩበት ነው። ይህ ሁለቱ ሕንፃ ጂፕላስቱ በዲያስፖራው ስም ይሰየማል። ይጀመራል ኢንሻአላህ። ይህንንም እዚሁ በተለይ ለእርፍት የመጣችሁ ወገኖቻችን ኢንሻአላህ ሁላችንም በተገኘንበት ስራው ይጀመራል። ይህንን ደግሞ በቁርጠኝነት ሰሞኑን በተግባር ላይ ለማዋል ዛሬም ያው መጀመሪያ እንደገለጽኩት ቦርዶቹ አሁንም ስብሰባ ላይ ናቸው። ጥሩ ነገር እንጠብቃለን በሰፊው ተወያይተናል። ክፍተቶችን በሰፊው እኛም የታየንን ክፍተት ተናግረናል። እነሱም የታየባቸውን ክፍተት ነግሮናል። በአጠቃላይ ያለውን ነገር ተራዳተናል። ኢንሻአላህ በቅርብ ጥሩ ነገር እንጠብቃለን። ምናልባት እስካሁን ይህ ህንፃ ባለመጀመሩ ቅር የተሰኛችሁ ብዙ እነሱንም የገጠማቸው ተግዳሮች ስለነበረ፣ እኛም ደርሰን ዛሬ ያየነው ነገር ስለሆነ ሁላችንም ከዚህ በፊት ከልባችን እንደተንቀሳቀስነው ሁሉ ይህ ህንጻም በቅርብ እንሻ ላህ በሰፊው ተጀምሮ ለማየት አላህ ያብቃን። እኛም ጓጉተናል። ዛሬ በሰፊው ተወያይተናል። ጥሩ ውጤት ጠብቁ ለማለት ነው። ባረከ ላሁ ፊኩም